ለተጨማሪ መረጃ 0990272733 ይደውሉ፣ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። ይህ አዋዜ የሰበር ነው። የዩናይትድ ኪንግደም ከፍተኛው ፍርድ ቤት በ2010 የእኩልነት ሕጎች የተገለጸው ተፈጥሯዊ ሴትነት ነው ሲል ብይን ሰጠ። ይህም በስኮትላንድ መንግሥትና የስኮትላንድ ሴቶች ቡድን የተባለ ንቅናቄ መካከል ለሰባት ዓመታት የቆየውን የችሎት ፍልሚያ መቋጫ የሰጠ ነው። ሴቶች በስኮትላንድ መንግሥታቸው ላይ ክስ የመሠረቱት በፈረንጅ 2018 ሲሆን ጭብጣቸውም ፆታ ላይ የተመሠረቱ ግብአቶች ጥበቃ ሴት ሆነው ለተወለዱ ብቻ መሆን አለበት የሚል ነበር። ከአምስቱ ዳኞች መካከል ዳኛ ሎርድ ሆጅ ብያኔውን ሲናገሩ ዳኝነታችን አንዱ በሌላው ላይ ያገኘው ድል ተደርጎ መቆጠር የለበትም ሲሉ አሳስቧል። ሕጉ አሁንም ድረስ ፆታ ቀይረው ሴቶች ለሆኑትም ጥበቃ ያደርጋል ብለዋል። የስኮትላንድ መንግሥት ሲከራከር የቆየው ማንም የሴትነት ዕውቅና ማረጋገጫ የፆታ ሰርቲፊኬት የያዘ ህጋዊ ሴት ሁሉ ከተፈጥሯዊ ሴቶች ጋር በማንኛውም መልክና ሁኔታ ፆታ ላይ የተመሠረቱ ጥበቃዎች ባለመብት ናቸው የሚል ነበረ። የዩናይትድ ኪንግደም ከፍተኛው ፍርድ ቤት የተጠየቀው በ2010 በፈረንጆች አቆጣጠር ነው የተደነገገው የእኩልነት ድንጋጌ ተገቢ ትርጉም ወይም ፍቺ ነበረ። ሎርድ ሆጅ ሲያብራሩ ማዕከላዊ ጥያቄ ሴትና ጾታ የሚሉት ቃላት በሕግ ውስጥ እንዴት እንደ ተተረጎሙ ነው ብለዋል። በዚህ መሠረት ይህ ፍርድ ቤት ያለ ልዩነት በሙሉ ድምፅ የሰጠው ውሳኔም በ2010 የእኩልነት ድንጋጌ ውስጥ የተጠቀሰው ሴትና ጾታ የሚናገረው ስለ ተፈጥሯዊ ሴትና ስለ ተፈጥሯዊ ጾታ ነው ብለዋል። ሆኖም አሉ ዳኛው ይህንን ፍርድ በማኅበረሰብ ውስጥ የሚገኝ የአንድ የወይም የሁለት ቡድኖች ድል አድርጎ የሌላኛው ሽንፈት ተደርጎ መወሰድ የለበትም ሲሉ አስገንዝበዋል። ሲያክሉም ሕጉ ለጾታ ቀያሪዎችም ከመድልኦና ጭቆና ይጠብቃቸዋል ብለዋል። ብያኔው የስኮትላንድ ሴቶች ቡድን አባላትን ጮቤ አስረግጧል። ተፈጻሚነቱም በመላው ዩናይትድ ኪንግደም ማለትም በእንግሊዝ በስኮትላንድና በዌልስ ይሆናል። የ2004ቱ የፆታ ዕውቅና ድንጋጌ ከተፈጥሯዊ ሴትነት በተጨማሪ ባለ ሰርተፍኬት ሕጋዊ ሴትነት ማረጋገጫ ይሰጣል። የስኮትላንድ ሴቶች ሲከራከሩ ፆታ ሊቀየር የማይችል ስነ ተፈጥሯዊ ሁኔታ ነው ብለው ነበር። የስኮትላንድ ሴቶች ቡድን ተባባሪ መስራች ሱዛን ስሚዝ ስትናገር ዛሬ ዳኞች እኛ ሁሌም ያመንበትን አጽንተዋል፣ ሴቶችን ስነ ተፈጥሯዊ ጾታቸው እንሆ ጠብቋቸዋል ብላለች። ጾታ እውነት ነው አለች። ስትቀጥል ሴቶች አሁን እፎይታ ተሰምቷቸው ለሴቶች የታቀዱ አገልግሎቶችና ቦታዎች ለሴቶች ብቻ መሆናቸውን ተማምነን እንጠቀማለን ብላለች። የዩናይትድ ኪንግደም መንግስትም ዳኝነቱ ሁኔታውን ስላጠራልን እናመሰግናለን ብለዋል። በጣም ከጠዋት ጀምሮ የጠበቅኩት ዳኝነት ነበረ። በሰማው መልኩ ፍጻሜ አግኝተዋል። ኢሳያስ አለም እንግዲህ ፆታን በተመለከተ ያስቀመጡት የፆታን ሰርተፍኬት ያለው ነው የሚለው እንግዲህ ሰርተፍኬት የምንለው በርዝ ሰርተፍኬት ነው ወይስ በማናቸውም ሰዓትና ጊዜ ጾታ የቀየሩ ሰዎችም ይህን ሰርተፍኬት ማግኘት ከቻሉ የጥበቃ ከለላውን ማግኘት ይችላሉ ለማለት ነው። በዜናው ላይ እንደሰማው የሁለት ሺህ አራቱ ድንጋጌ ከሁለት ጾታ በላይ እንዳለ የሚቀበል ነው። በተፈጥሮ የምናውቀው ጾታ ወንድና ሴት ነው። ነገር ግን የ2004ቱ ድንጋጌያቸው ፆታ የሚቀይሩትንም ይቀበላል ማለት ነው። ወንድ ሆኖ ተወልዶ ሴት መሆን እፈልጋለሁ ካለ በሴትነት እንድታወቅ እፈልጋለሁ፣ መለያይም ሴት እንዲሆን እፈልጋለሁ ካለ ሴት ያደርጉታል፣ ሴት ይሉታል። ሴቷን ደግሞ ወንድ ይሏታል። እነዚህ እንግዲህ ትራንስጀንደር የሚባሉ ናቸው ወይም ፆታ ቀያሪ የሚባሉ ናቸው። አሁን የ2010 ዓ ም ላይ የወጣ የእኩልነት ድንጋጌ አለ። ስለዚህ አሁን የስኮትላንድ ሴቶች መንግስታቸውን የከሰሱት እነዚህ ንቅናቄ ወይም ቡድን የከሰሱበት ምክንያት በእኩልነት ህጉ መሰረት ፆታ ላይ ተመስርቶ የሚደረጉ ማንኛውም ጥበቃዎች፣ ጥበቃዎች ሲባል እንግዲህ መብቶችም ናቸው መብቶች መብቶች ስለ ተፈጥሯዊ ሴት ነው መሆን የሚችሉት የነዚህ መብቶች ብቸኛ ተጠቃሚዎች ሴቶች ናቸው፣ የተፈጥሮ ሴቶች ናቸው መሆን ያለባቸው። ምክንያቱም ስለ ሴቶች መብት ነው የሚያወራው፣ ስለ ሴቶች ጥቅም፣ ስለ ሴቶች ጥበቃ ነው የሚያወራው ይላሉ። የስኮትላንድ መንግስት ደግሞ አዎ ስለ ሴቶች መብት ስለ ሴቶች ጥበቃን የሚናገረው ሴቶች ማለት ደግሞ ለእኛ ተፈጥሯዊ ባዮሎጂካዊ ሴቶችና እንደዚሁም ደግሞ ለሴት ስለመሆናቸው የሕጋዊ ማረጋገጫ ያላቸው ወይም ሴት ለመሆናቸው የእውቅና ማረጋገጫ ሰርቲፊኬት የያዙትንም እኩል በአንድ አይን ነው የምንመለከተው የሚል ነው። ክርክሩ ከ2018 ጀምሮ ሲካሄድ የቆየ ነው። አሁን በቀላሉ የምነግርህ አንድ ወንድ ሴት መሆን ምርጫ ሆኖ የሴትነት ማረጋገጫ ሰርቲፊኬት ስለተሰጠው የወሊድ ፍቃድ፣ የእናትነት ፍቃድ፣ የብቻ አሳዳጊ እናት፣ አንዳንድ ድጋፎች እንደገና ደግሞ ሲፈልግ እንደኔና እንዳንተ የወንዶች መጸዳጃ ውስጥ ገብቶ ቆሞ ይሸናል። ሲፈልግ እንደኔና እንዳንተ ሳውና ይገባል ከኛ ጋር። ሲፈልግ ሴቶች መልበሻ ክፍል ውስጥ ገብቶ ልብሱን ይቀይራል። አብሮ ሲፈልግ የሴቶች ዋርድ የምትለው ሆስፒታል ውስጥ በለው፣ የተለያዩ ቦታዎች ላይ ሴትና ወንድ መለየታቸው አግባብ የሚሆንበት ቦታ አለ። እዚያ ቦታ ሁሉ ሲፈልግ ሴቶቹ ጋር ሲፈልግ ወንዶቹ ጋር እንትን ይላል እና ይሄ እንዴት ሊሆን ይችላል ነው የእነዚህ የሴቶቹ ክርክር። እና መጨረሻ ላይ የዩናይትድ ኪንግ ደም ማለት እንግዲህ እንግሊዝ፣ ስኮትላንድ እና ዌልስ አንድ ላይ ማለት ነው የሰጠው ብያኔ እንደሰማኸው በ2010 የእኩልነት ድንጋጌ የሚያወራው ስለ ተፈጥሯዊ ሴት ነው። ስለ ተፈጥሯዊ ፆታም ነው ይላል። እዚህ ላይ የምታየው በጣም የእኛ አድማጮች ለኢንተረስት ሲሉ ለዜናነቱ እንዲሰሙ ያክል ነው የምንናገረው። ለምሳሌ ያክል ወንድ ልጅ ሲወለድ በእኛ ሀገር ባህል ወንድ ልጅ ከነቃጭሉ ይባላል ይባላል። ድሮ ድሮ አውቃለን፣ ጎንደሬ ሲፋ ሲፋ ተብሎ ገንፎ ይበላ ነበር። እንግዲህ ተበልቶበታል ማለት ነው። ከነቃጭሉ ነው ሴት የሚሆነው። ልባርግ ሴትነት ይሰማኛል፣ ሴት ሆኜ የመታወቅ ፈልጋለሁ ካለ ከዚህ በላይ የሚቀርብበት ጥያቄ እንዳለን እንዳለ ነው የሚቀበሉት፣ በሴትነት ከዛ በኋላ የእሱ ምርጫ ነው። አለባበሱን፣ አንዳንድ ነገሩን ያው እያደረገ ሊሄድ ይችላል። አንዳንዱ ደግሞ ከዚህ ባለፈ በሐኪም ሰንጢ የተፈጥሮ ወንድነታቸውን ያስወግዳሉ። አስወግደው በዛው ሂደት ይኸው ሴት ሆነን መተና ሊሉ ይችላሉ። ህጉ ግን አንደኛ ሴት ሲል ተፈጥሯዊ ሴት እና ተፈጥሯዊ ፆታ ይላል። አየ በሐኪም ሰንጢ ያልተፈጠረ ማለት ነው። ስለዚህ አሁን ይሄ ትልቅ ጮቤ አስረግጧል። እና ትልቅ እፎይታና ግልግል ነው። ከእንግዲህ ልጆቻችንን እንደ ልብ ወደ ትምህርት ቤታቸው ልካለን፣ ይፈልጉበት ይጫወታሉ፣ በቡድን የራሳቸው መጸዳጃ፣ መታጠቢያ ቤት ይኖራቸዋል። ገለመኔ እንደዚህ አይነት ነገር ማለት ነው። ይሄ ቀላል ሊመስል ይችላል፣ አሁን እንዲህ ዝም ብለህ ስትመለከተው፣ በጣም ችግር ነው ለምዕራባውያን ውስጥ ይሄ ለምሳሌ የካርዳሽያኖች አባወራ ለእኔ በቴሌቪዥን ብዙ ማየው ስሙ ስም አንቺ ነው የሚሏት። አሁን እንዴት ብዬ እንደምጠራው አላውቅም። እኔ በካርዳሽያኖችን አልፎ አልፎ እከታተል ስለነበረ በአባወራነቱ ወራነቱ ስለማውቀው አንተ ልበለው። አሜሪካ ውስጥ በአትሌቲክስ ታሪኩ ይታወቃል። ሯቅ ነው መሰለኝ ወይም አይዶ ነው የሆነ ሯቅ። ኦሎምፒክ ተሳትፏል ተሸላሚ መሆኑ ሊሆን ይችላል። እና አንድ ቀን ከመሬት ተነስቶ ቤተሰቡን ሰብስበው በቃኝ እንግዲህ እስካሁን ለእናንተ ኖሬያለሁ። አሁን ደግሞ ለራሴ መኖር እፈልጋለሁ እና ከብዙ ጊዜ ጀምሮ እኔ መሆን የምፈልገው ሴት ነው እና ይሄን ልነግራችሁ ነው አለ። ሚስቱ አለች። ልጆቹ ልጆቹ የካርዳሻን የሚባል ሕይወታቸውን በቴሌቪዥን የሚሸጡ ማለት ትችላለህ ሲበሉ ሲጠጡ ሲሄዱ፣ ሲቀመጡ፣ ሲነሱ፣ ሲደባደቡ፣ ሲሳሳቁ ሁሉ ነገር እየተቀረጸ በቴሌቪዥን ይታያል። ሪያሊቲ ቲቪ የሚሉት ነው እና ቢሊዮኔር ሚሊዮነሮች ናቸው። የልዩ ልጆች ሁሉ ከዛ በኋላ ተላቀሱ። ምክንያቱም ከዚህ በኋላ አባት አለኝ ሊሉት አባቴ ሊሉት አይችሉም። ሚስቱን ባሌ ልትሉ አትችልም እና የሰውዬ በዚህ ሁኔታ ተለያቸው ከተወሰነ ጊዜ በኋላ ስናየው ቤተሰቡ ሊጠይቅ ሲመጣ ታኮ ጫማ አድርጓል ታኮ ጫማ አድርጓል ቦርሳ አንጠልጥሏል ቀሚስ ለብሷል ፊቱም ይሄ በሜካፕ ሊፕስቲክ ወይም ጉንጮ አካባቢ የሚያጎደጎድ ምናምን ነገር አድርጓል በቃ ምን አለፋ እንደ ስክነት ያጣች አሮጊት ይመስላል እና እሱ አንዱ ሲያነሳ የነበረው ጥያቄ እዚህ ሽንት ቤት ላይ የሚደረግባቸውን ዲስክሪሚኔሽን ነበር ሲገልጽ የነበረው። በአንድ ወቅት መታጠቢያ ቤት ላይ ሆቴል ብሄድ መታጠቢያ ቤት ትሄድ አለ አይደለም፣ ሲሄድ መታጠቢያ ቤት ሴት ነኝ ብሎ አሁን ስላመነ እንደ ሴቶች የሴቶች መታጠቢያ ቤት ውስጥ መግባት የሚፈልገው። ይሄ ደግሞ ለማንም ምንስት አደጋ ነው በዚህ ሁኔታ መብት ስለዛ መብቶች ሲናገር የሰማውበት አጋጣሚ ነበረ። እንግዲህ እንዲህ አይነት ኮንፊውዥን ከመብት ከአገልግሎት ጋር በተያያዙ የነበሩ ችግሮችን የሚያስወግድ ብያኔ አምስቱም ዳኞች የዩናይትድ ኪንግደም ከፍተኛው ፍርድ ቤት አምስቱም ዳኞች በሙሉ ድምፅ በየኑ ማለት ነው። ስለዚህ ጾታ የቀየሩ ሴቶች ወይም ባለሰት ወይም ህጋዊ ተፈጥሯዊ ሳይሆን ህጋዊ ሴቶች ለጊዜው ያላቸው መታጠቢያ ቤት የሚሆን ብቻ በአጠቃላይ እንደ ወንድ ነው የሚቆጠሩት ማለት ነው። የወንዶች ነው የሚጠቀሙት ማለት ነው። ታግለው ለብቻቸው የእነሱ የሆነ መጸዳጃ የእነሱ የሆነ ሳውና የነሱ የሆነ ምንድን ነው እስካልተዘጋጀ ድረስ እንደወንድ ነው፣ የሚቆጠሩት። እግዚአብሔር ይመስገን። የጉዲፈቻ ልጅ ይዘው ብቻ አሳዳጊ እናት የመባል እድል በመውሰድ ብዙ ጥቅሞች አሉት። በምዕራባውያን ብዙ እገዛ አለው። ይህንን ለሴቶች ብቻ የተመደበ የሴትነት የእናትነት እገዛን አይጋሩም። ነገ ባይወልዱም፣ ገብተሃል፣ ባያረግዙም የሴትነት መብታቸው ከተፈጥሮ ሴቶች ጋር ካልተለየ በገንዘብ ታስቡ ይሰጣ ሊሉ ይችላሉ። ገብተዋል። በሌላ መንገድ ግን ዓለም ቀሚስ ለብሶ የወንዶች መጸዳጃ ቤት ሊገባ ነው ማለት ነው። እኔ በእውነት ጉዳት የለውም። ቢያንስ እሱ ቀሚስ ለበሰም አልለበሰም እንግዲህ ቢያንስ በወንዶች በኩል ይሄ ጥያቄ ወይም ደግሞ እንደ ሴቶቹ የራሱን ትግል የሚጠይቅ ነው። እዛ የሚሄድበት ሂድ እና የወንዶችን ለወንዶች የተሰጠ መብትና ከለላ አይገባውም የሚል አካል ሲመጣ ደግሞ ድጋሚ ፍርድ ቤት ይቀርባሉ ማለት ነው። አደጋው ግን እነዚህ ቀሚስ የለበሱ ወንዶች ከሕፃናቶች ጋር ከሕፃን ሴቶች ጋር ከሴቶች ጋር ልብሳቸውን በሚለውጡበት እነሱ በሚሳትፉበት ስፖርት ውስጥ ይሄ ሁሉ እኮ ችግር አለ። አየህ፣ እንዳይገባ መደረጉ ነው። በተረፈ ከዛ በተረፈ መብታቸው የተጠበቀ ነው ብሏል ከፍተኛው ፍርድ ቤት። የእንግሊዝ ሴቶች ይህን ብይን አግኝተዋል። ኢሳያስ አለም እንደው አሁን እንግዲህ ከአሜሪካ የዶናልድ ትራምፕ መምጣት ጋር የጀንደር ኢሹ ላይ ብዙ ለውጦች እየመጡ ነው። በተለይ ይሄ ኤልጂቢቲኪ ከሚባለው ነገር ጋር እና የዶናልድ ትራምፕ ማምጣት መምጣት ያመጣው ተጽዕኖ ነው ብለህ ትገምታለህ? ይሄ ህግ እንዲጠበቅ ያደረገው ዳኞቹ ብይኑን የሰጡበት መንገድ አተረጓጎም ያን ያህል አቤት አይደለም። ሲምፕል ያሉት በ2010 የእኩልነት ድንጋጌ ውስጥ ስለ ሴቶች መብት የተጠቀሰው ባዮሎጂያዊ የሆነች ሴትን እና ባዮሎጂያዊ ፆታን መሰረት ያደረገ ነው። ስለዚህ በ2010 ፆታ ላይ የተመሰረተ ፕሮቴክሽን ውስጥ ባለ ሰርቲፊኬት ወይም ህጋዊ ሴቶች ታሳቢ አልነበሩም። ስለዚህ የ2010 ድንጋጌ ስለ ተፈጥሯዊ ሴቶችና ተፈጥሯዊ ፆታ ስላላቸው ሴቶች ነው የሚያወራው ብለው ትክክለኛ ኢንተርፕሬቴሽን የሰጡት እንጂ ከራሳቸው የወጣ አይደለም። ፍቹ ደግሞ አንዳንድ ጊዜ ልከራከር ብለህ ካለጣትከው በስተቀረ ግልጽ ነው። ለምሳሌ ፆታ ለቀየሩ የሚሰጠው ህጋዊ ፆታ ከተፈጥሯዊ ፆታ ጋር የማይገናኝባቸው ብዙ መንገዶች ያለ አንዱና፣ የማያሻማው በምን መመዘኛ የወሊድ ፍቃድ ሊያገኝ ይችላል? በምን መመዘኛ የእርግዝና ፍቃድ ሊያገኝ ይችላል? እነዚህን ተፈጥሯዊ ሂደቶች ሊያካሄዱ የሚችሉ አይደሉም። ስለዚህ ህጉ ያወራው ስለ ተፈጥሯዊ ሴትና ስለተፈጥሮአዊ የሴት ፆታ ነው ያወራው። ተፈጥሮአዊ የሴት ፆታ የሚለውም የገባበት ዋነኛው ምክንያት እንደነገርኩ ወንድነታቸውን በሐኪም ሰንጢ የሚያስቀይሩ፣ የተለያየ ሆርሞን በመጠቀም ያው እንደምታውቀው አለ፣ እንደዛ ለመሆን የሚጥሩ አሉ። እነሱን እውቅና አይሰጥም። ስለዚህ ይሄንን ትርጓሜ ላይ ያስቀመጡት ነገር ግን ጥያቄው ላይ እንዳነሳው የዶናልድ ትራምፕ ወደ ስልጣን መምጣት የራሱን ከፍተኛ ተጽዕኖ፣ ኦልሬዲ በሃንጋሪ ኤልጂቢቲኪ የሚባለው ነገር ችግር ውስጥ ገብተዋል። ለምሳሌ ይሄ የጌይ ሰልፍ የሚባል ነበር፣ በየዓመቱ ያከብራሉ፣ በተለያየ አገር እና ተደበላልቀው በየከተማው ይታያሉ ማለት ነው። ይሄ አሁን በሃንጋሪ አይቻልም። ህፃናትን ብዙ ብዙ አላየሁትም ትኩረት አልሰጠውትም። ግን ዞሮ ዞሮ ኤልጂቢቲኪውን ከሞላ ጎደል ህጋዊነቱን እያሳጣው ነው በሃንጋሪ ማለት ነው። እና ይሄ ትሬንድ እየተፈጠረ ነው አሁን አሜሪካ ላይ እንደምታውቀው ዶናልድ ትራምፕ እንደ ሀገሪቱ መሪነታቸው የማቀው ሁለት ጾታ ነው ብለው ፍርጥም ብለው ተናግረዋል። ወንድና ሴት። ከዛ ውጭ ደግሞ ለአቅማዳም ያልደረሱ ሴትና ወንዶችን ገንዘብ አለኝ ብለህ ወይም ደግሞ በራስ እምነት ወንድ የነበረውን ሴት ነው፣ ሴት የነበረውን ወንድ ነው አደርጋለሁ ብለህ ወደ ሆስፒታል ሄደህ ማስነካት አትችልም። እሱን በወንጀል እንደታስቀምጠውታል። እንደ ሥጋ ማስተልተል ነው የገለጹት። እንዲህ ያሉ ነገሮች ስላሉ የእሳቸው የሥልጣን ዘመን በተራመደ ቁጥር እንዲህ አይነቶቹ ነገሮች በዛው መጠን እየቀጨጩ እየቀጨጩ የሚሄዱ ይመስላል። አለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን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 ለተጨማሪ መረጃ 099272733 ይደውሉ፣ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት፣ በጊዜ ግቡ።